ፍቅር ከእኔ ቢጤ ላይ ገንዘብ ወስደው መትተው ያስገባሉ። ይሰራል ለመዳፋሽ ነው። ችግርና ልመና ነው የሚተርፈው። ቅድም እንዳልኳችሁ ነው። የሚመትቱበትን ሲያቁ ሰው ለመዳን ለመጉዳት የሚሄድበትን ደግሞ ርቀት ስታዩ በጣም ይገርማል። በለማኝ በእኔ ቢጤ ሳንቲ ደግሞ ይመትታሉ። እሺ ምን አረጋችሁት? ከመጀመሪያ ሐሳብ ሰረቅን፣ ሐሳቡን ሰረቅን አልሆናለን። ታውቃለህ አይደል ምን እንደነበረ ማን እንደነበረ ታውቃለህ። አንተ ጋር አርባ ኪሎ ሆኖ ነው የመጣው? ለማኝ ሆኖ ነው የመጣው። ልጆቹ ከትምህርት ቤት ተፈናቅለው ነው የመጣው። ለማኝ ሆኖ አልመጣም እኔ ጋር። ለማኝ ለማኝ አይደለም። ለምንዋል፣ ለምንዋል፣ ለምንዋል ያለንን እግዚአብሔር የሰጠንን ነው የሰጠነው እንጂ ለምን አይደለም። አለመነም መብራነች፣ የሰጠችው በሰው አድሮ የሚሰጠው ማን ነው? እግዚአብሔር ነው አይደል? አዎ። ቅዱስ ዮሐንስ አፈወርቅ እግዚአብሔር በባለጸጋ ላይ አድሮ ለዳ ይሰጣል፣ ድሃ ሆኖ ደግሞ ከባለጸጋ ይቀበላል። ልክ አይደል? በሰው ላይ አድሮ የሚሰጣችሁ ማን ነው? እግዚአብሔር። በሰው ላይ አድሮ የሚቀበለው ማን ነው? እግዚአብሔር። ብንሰጥ እግዚአብሔር የሰጠንን እንጂ ከየትም አምጥተን አይደለም። እስኪ ሆቴሉ ምን ልታደርግ ነበር ላቃጥል። መጀመሪያ ምን አድርገ ልታቃጥል ነበር? ጧፍ አበራለሁ ብዬ ነው። ጧፍ አበራለሁ ብዬ ከዛ ልለኩስ ነበር፣ ልለኩስ ነበር። ክብሪት ፈልጌ ለኮስኩኝ ውስጥ። ከዛ በፍጹም ማለት፣ ይሄ እኮ የጥላሁን ጥላሁን አይደለም እንደዚህ የሚያደርገው አጠፋው። ከዛ ወደ ልኳንዳ ቤት ወሰድ፣ ወደ ስጋ ቤት። ከዛ ደግሞ ራሱ እንዲያጠፋ ቢሎዎችን ሁሉንም አሳየሁት። ስጋው የሚታረድበት የሚወራረድበት ቢላ ወደዛ እየው ገባው። ሊሆንልኝ አልቻለም። ከዛ እንደገና እየው ወጣው። እየው ወጥቼ አሮጌ መኪናው ስልከተው ፈለኩ። እንደገና እያማተበ ተመለሰ። ተመልሶ ገባ። ለምን እዚህ ውስጥ ያሉትን ሰዎችን ለምን አልደበድብም አለ። ሀላፊውን ዞረ። አሁንም ሞባይሉን ከፈተና እንደገና በሞባይል ጸሎት ማድረግ ጀመረ። ምኑኛለው አለ። ከዛ ሰው ተቀምጦ ሰው እያለ ያለ ወንበር ላይ ተኛ። አልኩ አልኩ አልኩ አልኩ አልኩ አልኩ መጨረሻ ላይ ደግሞ ስልክ አስደውዬ እንደገና በቁ ቤቱ የቁልፍ ላሸጥ ስልክ መደወል ጀመርኩ። ማጋን የደወልከው ደላላጋ ነው። የራሱን ቤት ልታሸጥ? አዎ። ቤቱ ኮ ምንም ይሰራል ያተርፋል። ትርፋማ ቀንታችሁ ነው አይደል? አዎ። እንዴ ሲመጣ